በዴ 11 ትምህርታችን ላይ በመጀመሪያነት ተሳትፎ ያደረጉ ተማሪዎች ቤቲ፣ ማሪያ፣ ዳግማዊት፣ ዘይነብ እነዚህ ተማሪዎች ቪዲዮ በተለቀቀ በ12 ሰዓት ውስጥ ተሳትፎ ያደረጉ ወይም ደግሞ የተሰጣቸውን ፈተና የሰሩ ተማሪዎች ናቸው። ሁላችሁም ጎበዞች፣ በጣም አሪፍ ነው። ደስ ብሎኛል። ትምህርቱን እየተረዳችሁትና እየገባችሁ እንደሆነ ያሳያል። ከዚህ በኋላም ብዙዎቻችሁ እንደምትሳተፉ እርግጠኛ ነኝ። ሃይ ማይ ዲር ስቱደንትስ ዌልከም ቱ ዴይ ትዌልቭ። እንኳን ወደ ቀን 12 ትምህርታችን በደህና አመጣችሁ ሁላችሁም። በዛሬ ትምህርታችን እንዲሁ በጣም ጠቃሚ ርዕስ እና በጣም ደስ የሚል ርዕስ እናያለን። ትምህርቱን ከመጀመራችን በፊት እንደተለመደው ይህ ቪዲዮ ብዙ ሰው ጋር ደርሶ ብዙዎች እንዲጠቀሙበት እንዲማሩበት ላይክ በማድረግ ቪዲዮን ጀምሩ። መጨረሻ ላይ ቴስት ወይም ፈተና ስለሚኖረን እስከ መጨረሻ በመቆየት ትምህርቱን ተከታተሉ። ወደ ዛሬው ትምህርታችን እንሂድ። ሌትስ ጌት ስታርትድ። እንደምታዩት ዛሬ የምንማረው ቶኪንግ አባውት ደ ዌዘር፣ ቶኪንግ አባውት ደ ዌዘር። ዌዘር ማለት የአየር ሁኔታ ወይም የአየር ንብረት ማለት ነው። ስለዚህ የአየር ሁኔታ የምንገልጽባቸውን የእንግሊዝኛ ንግግሮችን ዛሬ እናያለን። በጣም ደስ የሚል እና በጣም ቀላል ትምህርት ነው። ትምህርታችንን የምንጀምረው የቃላቶችን ትርጉም በማየት ነው። እነዚህ ቃላቶች ለዛሬው ትምህርታችን እንዲሁም በአጠቃላይ ለእንግሊዘኛ እውቀታችን ስለአየር ንብረት ወይም ስለአየር ሁኔታ ስናወራ የምንጠቀማቸውን በጣም አስፈላጊና ወሳኝ ቃላቶችን ትርጉም አይተን ነው የምንጀምረው። ሁላችሁም የቃላቶቹ ትርጉም ላይ ትኩረት አድርጋችሁ እንድትማሩ እፈልጋለሁ። ምክንያቱም ትርጉሙን ካወቅን በኋላ ንግግሩ በጣም ቀላል ስለሆነ ማለት ነው። ስለዚህ እንጀምር። የመጀመሪያው ቃል ሰኒ ሰኒ ሰኒ ማለት ፀሐያማ ማለት ነው። ፀሐያማ አየር። ሁለተኛው ክላውዲ ክላውዲ ደመናማ።

ከባድ ዝናብ ስቶርም የምንለው በጣም ኃይለኛ ዝናብ፣ ንፋስ የቀላቀለ ጎርፍ ያለው ዝናብ፣ መብረቅ ያለው ዝናብ ስቶርም ይባላል። በጣም ከባድ ዝናብ ማለት ነው። እዚህ ጋ ስኖዊ የሚለው ቦታ ላይ ስኖ ማለት በረዶ ማለት ነው። ነገር ግን ኢትዮጵያ ውስጥ ወይም ሀገራችን ውስጥ የሚገኘው በረዶ ሳይሆን በውጭ ሀገራት የሚዘንበው ትናንሹ በረዶ ማለት ነው። ኢትዮጵያ ውስጥ ዘንቦ አያቅም እስካሁን ስለዚህ እሱ አይነት የበረዶ ዝናብ ስኖዊ ወይም ስኖ እንለዋለን። ስኖ እንለዋለን። የአየሩን ሁኔታ ደግሞ ስኖዊ እንለዋለን ማለት ነው። አሁንም የተወሰኑ ቃላቶች አሉ፣ እንያቸው። መጀመሪያ ላይ የምናየው ሀት ይላል። ሀት ማለት ሙቅ ማለት ነው፣ ሞቃታማ ማለት ነው። ሞቃታማ አየር፣ በጣም የሚሞቅ አየር ሀት ይባላል። ሌላው ኮልድ ኮልድ ቀዝቃዛ ነው ይሄ ደግሞ ቀዝቃዛ አየር በመቀጠል ፍሪዚን ፍሪዚን በጣም ቀዝቃዛ ነው ይሄ ፍሪዚን የምንለው አየር በጣም ከመቀዝቀዙ የተነሳ ብዙ ልብሶችን የሚያስለብሰን ውጭው እንዳለ በረዶ ሊሆን ይችላል ሌላ ደግሞ ትንፋሻችን ሁላ ነጭ ሆኖ ሊታየን ይችላል ማለት ነው ስለዚህ ቅዝቃዜው ከመጠን በላይ ሲሆን ፍሪዚን እንለዋለን ሌላው የምናየው ቃል clear sky clear sky ጥርት ያለ ሰማይ ማለት ነው። ክሊር ማለት ጥርት ያለ ማለት ነው። ስካይ ሰማይ ነው። ሌላ ደግሞ ተንደር ተንደር ተንደር ማለት የመብረቅ ድምጽ ማለት ነው። ላይትኒን lightning የመብረቅ ብልጭታ ስለዚህ ቃላቶቹ እነዚህ ናቸው። እነዚህን ቃላቶች ትርጉም ካወቅም በኋላ ወደ ንግግሮቹ እናያለን። የመጀመሪያው ሰኒ ወይ ደግሞ ፀሐያማ አየር እንዴት ነው የምንገልጸው የሚለውን እናያ በጣም ቀላል ነው። ፀሐያማ ነው ለማለት ኢትስ ሰኒ፣ ኢትስ ሰኒ፣ ኢትስ ሰኒ። እንደምታዩት ከፊት ለፊቱ ኢትስ የሚለውን ብቻን የጨመርነው ሰኒ የሚለውን ትርጉም ካወቅን ኢትስ የሚለውን በመጨመር ኢትስ ሰኒ ብለን እንናገራለን ማለት ነው። ሌላ ጠቃሚ ንግግር ስናይ ፀሐይ ወጥታለች ለማለት ዛሬ ፀሐይ ወጥቷል ለማለት ደ ሰን ኢዝ አውት ደ ሰን ኢስ አውት ደሰን ኢዝ አውት ማለት እንችላለን። ፀሐይ ወጥቷል። በመቀጠል የምናየው አየር ደመናማ ወይም ክላውዲ። ይህንንም በቀላሉ እትስ የሚለውን ከፊት ለፊቱ እንጨምራለን። እትስ ክላውዲ፣ እትስ ክላውዲ፣ ደመናማ ነው ብለን እንገልጻለን ማለት ነው። ስለዚህ ቀላል ነው ንግግሮቹ እንዳለ ከፍል ለፊታቸው ኤትስ የምትለውን ብቻ መጨመር ነው በመቀጠል ዝናባማ ወይም ሬኒ አየር ለመግለጽ ስንፈልግ ኤትስ ሬኒ ኤትስ ሬኒ ዝናባማ ነው እየዘነበ ነው ማለት ከፈለግን ዝናባማ ነው ማለት ጠዋት ለምሳሌ ዘንቦ ሊሆን ይችላል አየሩ ደመናማ ሆኖ በኋላም የሚዘንብ ነገር የሚመስል ከሆነ ቀኑ ሙሉ ትንሽ እየዘነበ እያቆመ እያዘነበ የሚቀጥል አየር ከሆነ ኢትስ ሬኒን እንለዋለን፣ ዝናባማ ነው እንላለን። ነገር ግን በሰዓቱ እየዘነበ ከሆነ ምን እንላለን ስንል፣ ኢትስ ሬኒን ኢትስ ሬኒን ግ የምትለዋል መጨረሻ ላይ አንጠራትም። ኢትስ ሬኒ እንላለን ማለት ነው። እየዘነበ ነው ማለት ነው በሰዓቱ ሊዘምብ ይችላል ለማለት ከፈለግን ደግሞ ምናልባት ዝናብ ይዞ ከሆነ ሰማዩ በኋላ ሊዘንብ ይችላል ለማለት ከፈለግን እት ሜ ሬን ሱን እት ሜ ሬን ሱን እት ሜ ሬን ሱን እንላለን። ሱን ማለት በቅርቡ ማለት ነው። አሁን ሊዘንብ ይችላል በቅርቡ ይዘምባል እያልን መገመት እንችላለን ማለት ነው። ሌላው ዊንዲ ወይም ነፋሳማ አየር ከሆነ በቀላሉ ኢትስ ዊንዲ እንላለን። ኢትስ ዊንዲ ነፋሳማ ነው እንላለን። ነፋሱ ኃይለኛ ነው ማለት ከፈለግን ደ ዊንድ ኢዝ ስትሮንግ፣ ደ ዊንድ ኢዝ ስትሮንግ። ስትሮንግ ማለት ኃይለኛ ወይም ጠንካራ እንደማለት ነው። ስለዚህ so the wind is strong ማለት በጣም ኃይለኛ ንፋስ አለ እያለ ነው። ሌላው ስኖዌ ወይም በረዶማ እንደነገርኳችሁ ውጭ ሀገር የሚዘንበው በረዶ ማለት ነው። ትናንሹ በረዶ ማለት ነው። በረዶ እየጣለ ነው ለማለት ወይም በረዶ እየዘነበ ነው ለማለት it's snowing it's ስኖዌን አሁንም ስከነ ብቻ it's snowing ማለት እንችላለን። በሰዓቱ በረዶ የጣለ ነው ማለት ነው። ሌላኛው ስቶርሚ የሚለው አየር ነው። ኃይለኛ ዝናብ ወይም ከባድ ዝናብ የምንለው ነው። እንደነገርኳችሁ ጎርፍ ያለው ዛፍ የሚያንቀሳቅስ እንጨቶችንም ሊያንቀሳቅስ ይችላል። መብረቅ ይኖረዋል። ከባድ ዝናብ እየመጣ ነው ለማለት፣ ኤ ስቶርም ኢዝ ካሚንግ፣ ኤ ስቶርም ኢዝ ካሚንግ እንላለን። እ ስቶርም ኢዝ ካሚንግ። አሁን ይሄንን ዜና ላይ ልንሰማው እንችላለን። ስቶርም እየመጣ ነው ወይም ከባድ ዝናብ እየመጣ ነው የሚለውን ወይም ደግሞ እኛ ሰማዩን አይተን የአየር ሁኔታውን አይተን ንፋስ ካለ ሊዘንብ፣ ኃይለኛ ዝናብ ሊዘንብ እንደሆነ ከጠረጠርን ኤ ስቶርም ኢዝ ካሚንግ ማለት እንችላለን። ሌላው የመብረቅ ድምፅ ይሰማኛል፣ አይ ሄር ተንደር አይ ሄር ተንደር እንደነገርኳችሁ ተንደር የሚለው የመብረቅ ድምፅ ነው። ሄር ማለት ደግሞ መስማት ነው። ስለዚህ አይ ሄር ተንደር ማለት እንችላለን። ሌላው የመብረቅ ብልጫ ይታየኛል ለማለት አይ ሲ ላይትኒንግ ላይትኒንግ፣ ምን ብለናል? የመብረቅ ብልጭታ ወይም መብራቱ የሚታየን ማለት ነው። ሲ ማለት ማየት ማለት ነው። ስለዚህ አይ ሲ ላይትኒንግ ብለን መግለጽ እንችላለን። ሌላው ቀዝቃዛ ለማለት አየሩ ቀዝቃዛ ነው ለማለት ኮልድ ብለናል። ኮልድ ማለት ቀዝቃዛ ማለት ነው። ቀዝቃዛ ነው ለማለት ኢትስ ኮልድ እንላለን ማለት ነው። ኢትስ ኮልድ። በጣም ቀዝቃዛ ነው ለማለት ደግሞ ኢትስ ፍሬዚን፣ ኢትስ ፍሬዚን። በመጨረሻም ሞቃት አየር ከሆነ በጣም የሚሞቅ አየር ከሆነ ምን እንላለን? ኢትስ ሀት፣ ኢትስ ሀት እንላለን ማለት ነው። ፀሐዩ ኃይለኛ ነው ማለት ከፈለግን ደ ሰን ኢዝ ስትሮንግ ደ ሰን ኢዝ ስትሮንግ ደ ሰን ኢዝ ስትሮንግ እንላለን። ቅድም ደ ዊንድ ኢዝ ስትሮንግ ብለናል። ስለዚህ ኃይለኛ አየር ለመግለጽ ስትሮንግ የምትለዋ መጠቀም እንችላለን ማለት ነው። ስለዚህ ደ ሰን ኢዝ ስትሮንግ ማለት ኃይለኛ ፀሐይ አለ ወይም ጠራራ ፀሐይ አለ ለማለት ነው። አሁን ንግግሮችን ጨርሰናል። ከዚህ በኋላ የምናየው ጥያቄዎችን እናያለን። ያው ማለት እነዚህን ንግግሮች እስካሁን ያየናቸውን ስለ አየር ሁኔታ የምንመልሰው ወይም የምንናገረው አንዱ ሰው ወይም ሌላኛው ሰው ጥያቄ ሲጠይቀን ነው ማለት ነው። ስለ አየር ሁኔታ ስለዚህ ስለ አየር ሁኔታ ጥያቄ እንዴት አድርገን እንጠይቃለን፣ ወይም ሰዎች እንዴት አድርገው ሊጠይቁን ይችላሉ የሚለውን እናያ በጣም ቀላል ሁለት ንግግሮችን እናያለን። የመጀመሪያው What is the weather like today? What is the weather like today? ዛሬ አየሩ እንዴት ነው ለማለት What is the weather like today? እንላለን። like Today የምትለዋ ዛሬ የሚለውን ይገልጻል። ዛሬ የምትለዋን መጥራት ካልፈለግን ዋድዘ ኢስ ዘ ዌዘር ላይክ ብለን ማቆም እንችላለን። አየሩ እንዴት ነው ብቻ ይሆናል ማለት ነው። ዋድ ኢስ ዘ ዌዘር ላይክ ካልኩኝ አየሩ እንዴት ነው እያልኩኝ ነው። ዋድ ኢስ ዘ ዌዘር ላይክ ቱዴይ ካልኩኝ ደግሞ ዛሬ አየሩ እንዴት ነው እያልኩ ነው። መልሱን ስናይ ቅድም ካየናቸው የአየር ሁኔታ አይነቶች ውስጥ አንዱን መርጠን መጠቀም ነው ማለት ነው። ለምሳሌ ፀሐያማ ነው ይላል እዚጋ፣ ኢትስ ሰኒ ብሎ ይመልሳል ማለት ነው። ኢትስ ሰኒ። ሁለተኛው የአየር ሁኔታ የምንጠይቅበት መንገድ ሃው ኢዝ ደ ዌዘር ቱዴይ። ሃው ኢዝ ደ ዌዘር ቱዴይ። ሃው ኢዝ ደ ዌዘር ቱዴይ። ይሄኛውም ቱዴይ የምትለዋ ዛሬ የምትለዋን ትገልጻለች። ዛሬ የምትለዋን መጨመር ካልፈለግን ሃው ኢዝ ደ ዌዘር እንላለን። ሃው ኢዝ ደ ዌዘር አየሩ እንዴት ነው ማለት ነው ሃዊዘ ዌዘርት ደይ ካልኩ ደግሞ ዛሬ አየሩ እንዴት ነው ይሆናል። ስለዚህ የቅድሙንም ይሄኛውንም ንግግር በመጠቀም የአየሩን ሁኔታ እንጠይቃለን ማለት ነው። እዚህ ጋ መልሶን ስናይ እየዘነበ ነው ይላል። ኢትስ ሬኒንግ ብሎ መልሷል ማለት ነው። ሌላ የተወሰኑ ሶስት ጥያቄዎችን እንድታውቁት ብዬ ጨምሬላቸዋለሁ። ይሞቃል ወይስ ይበርዳል ብለን መጠየቅ ከፈለግን እዝ ኤትስ ሃት ኦር ኮልድ እዝ ኤትስ ሃት ኦር ኮልድ። እዚህ ለሃት ኦር ኮልድ እንላለን። ሃት ማለት ሙቅ ነው ወይም ሞቃት አየር ነው ብያቸዋለሁ። ኮልድ ደግሞ ቀዝቃዛ ነው። ስለዚህ ይሞቃል ወይስ ይበርዳል ብለን መጠየቅ እንችላለን። መልሱን ስናይ በጣም ይበርዳል ወይም በጣም ይቀዘቀዛል ይላል። እትስ ፍሪዚን እትስ ፍሪዚን ብሎ የመለሰ ነው ማለት ነው። ቅዝቃዜው ከመጠን በላይ ነው ማለት ነው። ሌላ የተለመደውን ጥያቄ ስናይ እየዘነበ ነው ብለን መጠየቅ ከፈለግን እዝ እት ሬኒን እዚት ሬኒን እንላለን። አዎ እየዘነበ ነው ከሆነ መልሱ የስ እድዝ የስ እድዝ ብሎ ይመልስልናል ማለት ነው። የመጨረሻው ጥያቄ ስናይ ዛሬ ይዘንባል እንዴ ብለን መጠየቅ ከፈለግን፣ የአንድን ሰው ሐሳብ መጠየቅ ከፈለግን፣ ዊል ኢት ሬን ቱዴይ። ዊል ኢት ሬን ቱዴይ። እንደነገርኳችሁ ቱዴይ ማለት ዛሬ ነው። ዊል ኢት ሬን ቱዴይ፣ ይዘንባል እንዴ? ዛሬ የሚዘንብ ይመስልሃል እንዴ እንደ ማለት ነው። በኋላ የሚዘንብ ይመስለኛል ይላል። ኢት ሜይ ሬን ሌተር ኢት ሜይ ሬን ሌደር በኋላ ሊዘንብ ይችላል ብሎ እየመነሰ ነው ማለት ነው። ወደ ፈተናችን ወይም ወደ ጥያቄው ከመሄዳችን በፊት እስካሁን ያየናቸውን እንከልስ። ጠቃሚ የሚባሉትን ንግግሮች ወይም ሁላችሁን መያዝ አለባችሁ ብዬ የማስባቸውን ንግግሮች እዚህ ጋር አምጥቻለሁ። እነሱን እንከልስ እና ወደ ፈተናችን እንሄዳለን። የመጀመሪያው

ኢትስ ኮልድ። ቀዝቃዛ ነው። እነዚህን ከያዝን ወደ ጥያቄዎቹ እንግባ። ዴይ 12 ፈተና ወይም ዴይ ትዌልቭ ቴስት እንገባለን። በጣም ቀላል ምርጫ ጥያቄዎች አሉ። በመጨረሻም አንድ ደረቅ ጥያቄ ይኖረናል። ወደ ምርጫዎቹ እንግባ። አንደኛ የአየር ሁኔታን ለመጠየቅ የምንጠቀመው ንግግር የቱን ነው? ኤ what is the weather like፣ ቢ how is the weather፣ ሲ ኤና ቢ። ሁላችሁም እንደመለሳችሁት ሲ ኤና ቢ። እነዚህን ሁለቱን ንግግሮች መርሳት የለብንም። ሁለቱንም መጠቀም እንችላለን። ከሁለት አንዱ ምርጠንም መጠቀም እንችላለን። ሰዎች ሊጠቀሙ ይችላሉ ማለት ነው። ስለዚህ ሁለቱንም ብናውቅ ለእኛ መልካም ይሆናል። ሁለተኛ ጥያቄ። የመጀመሪያው ሰው what is the weather like ብሎ ጠየቀ የአየሩን ሁኔታ ቢ ፀሐያማ ነው ብሎ መመለስ ከፈለገ የቱን ይጠቀማል it's sunny፣ it's rainy፣ it's cloudy። it's sunny b ላይ ያለው it's rainy ማለት ዝናባማ ነው እያለ ነው። c ላይ ያለው it's cloudy ማለት ደግሞ ደመናማ ነው ማለት ነው ሶስተኛ so, ጥያቄ how is the weather ብሎ ከጠየቀ እየዘነበ ነው ብሎ ለመመለስ ምን ይጠቀማል it's ሬኒንግ it's rainy it's ስኖዊ ኤ e, it's ሬኒንግ ይሆናል ማለት ነው። በሰዓቱ እየዘነበ ከሆነ የምንጠቀው ንግግር ሬኒንግ የሚለውን ነው። b ላይ ያለው it's ሬኒ ማለት ዝናባማ ነው ማለት ነው። ሲል ያለው ኢትስ ስኖዊ ማለት በረዷማ ነው ማለት ነው። ስለዚህ ኤና ቢ እንዳምታታችሁ፣ ኢትስ ሬኒንግ ካለ በሰዓቱ ዝናብ እየጣለ ነው እየዘነበ ነው ማለት ነው። አራተኛ አሁንም ዋት ዝ ዌዘር ላይክ ተብሎ ተጠየቀ። ቢ ደመናማ ነው ብሎ መለሰ። ኤ ኢትስ ሰኒ፣ ቢ ኢትስ ክላውዲ፣ ሲ ኢትስ ዊንዲ መልሱ ቢ ነው ማለት ነው። A ላይ ያለው ኢትስ ሰኒ የሚለው ፀሐያማ ነው እያለ ነው። ሲ ላይ ያለው ደግሞ it's windy ሲሆን ነፋሳማ ነው ማለት ነው። አሁንም እንቀጥላለን። ተመሳሳይ ጥያቄ ነው። how ዘ ወደር ይላል፣ አየሩ እንዴት ነው? ይሞቃል ብሎ ይመልሳል። ቢ it's ኮልድ it's ዎርም it's ሃት በጣም ቀላል ነው። ሁላችሁም እንደመለሳችሁ እርግጠኛ ነኝ። ኢትስ ሃት ይሆናል ማለት ነው። ሲ ላይ ሃት ማለት የሚሞቅ አየር ነው። ኤ ላይ ያለው ኢትስ ኮልድ ማለት ቀዝቃዛ ነው እያለን ነው። ቢ ላይ ያለው ደግሞ ኢትስ ወርም ማለት የማይቀዘቅዝ፣ የማይሞቅ ጥሩ አየር ነው እያለን ነው። ኢትስ ወርም ማለት አየሩ ጥሩ ነው ማለት ነው። ፀሐይ ሊኖር ይችላል፣ ነገር ግን ሙቀት የለም ብርድም የለም ማለት ነው። ስለዚህ ኢትስ ወርም ብለን እንጠቀማለን። ስድስተኛው ጥያቄ ሃው ዘ ዌዘር፣ አየሩ እንዴት ነው? በጣም ይቀዘቀዛል ይላል። ኤ ኢትስ ኮልድ፣ ቢ ኢትስ ፍሪዚን፣ ሲ ኢትስ ዊንዲ። መልሱ ቢ ነው ማለት ነው። ኢትስ ፍሪዚን በጣም ከመጠን በላይ የሚቀዘቅዝ አየር ነው ማለት ነው። ኤል ያለው ኢትስ ኮልድ የሚለው ቀዝቃዛ ነው ነገር ግን በጣም ቀዝቃዛ አይደለም ማለት ነው። ሲለ ያለው ኢትስ ዊንዲ ማለት ነፋሳማ ነው። የመጨረሻው ጥያቄ የሚሆነው ደረቅ ጥያቄ ነው። ሁላችሁም ኮሜንት ውስጥ ገብታችሁ ይህን ጥያቄ እንድትመልሱ እፈልጋለሁ። ከራሴ እጀምራለሁ። እኔ ይህን ጥያቄ መልሼ እጀምራለሁ። ሃው ዘ ዌዘር ቱደይ ይላል። ትርጉሙ ሁላችሁም እንደምታውቁት ነው፣ ዛሬ አየሩ እንዴት ነው እያለ ነው። የዛሬ አየር ሁኔታ እንዴት ነው ይላል። አሁን እኔ ጋ በዚህ ሰዓት ቪዲዮን በምቀርጽበት ሰዓት የአየሩ ሁኔታ እመልሳለሁ፣ ኢትስ ሃት ኢትስ ሃት ይሞቃል። እኔ ጋ አሁን በጣም ሞቀት ነው ሞቆኛል። ስለዚህ ኢትስ ሃት ብዬ እመልሳለሁ ማለት ነው። ስለዚህ እናንተ ይህን ቪዲዮ በምትመለከቱበት ሰዓት የአየሩን ሁኔታ ትገልጹልኛላችሁ ማለት ነው። ቅድም ባየናቸው ንግግሮች አንዱን ትመርጡና ትገልጹልኛላችሁ። ፀሐይ ከሆነ ኤትስ ሰኒ ትሉኛላችሁ። የሚሞቅ ከሆነ ፀሐይ ኖሮ ደግሞ የሚሞቅ ከሆነ ሞቃት ነው ማለት ከፈለጋችሁ እንደኔ ኤትስ ሃት ትላላችሁ። ቀዝቃዛ ከሆነ ኤትስ ኮልድ ትሉኛላችሁ። በጣም ከመጠን በላይ ቅዝቃዜ ላይ ካላችሁ ኢትስ ፍሬዚን ትላላችሁ። ዝናብ ከሆነ ኢትስ ሬይኒንግ ትሉኛላችሁ። ምናልባት ደግሞ በረዶ የጣለ ከሆነ ኢትስ ስኖዊንግ ማለት ትችላላችሁ ማለት ነው። ስለዚህ እናንተ እንደመረጣችሁት እንደ አየር ሁኔታችሁ የሁላችሁንም መልስ እጠብቃለሁ። በሚቀጥለው ቪዲዮ በዴይ ሰርቲን ወይም በቀን 13 ትምህርት እንገናኛለን። እንደዛሬው አሪፍ ጠቃሚ ርዕስ ይዤ እመጣለሁ። በዛው ቪዲዮ ላይ እንገናኛለን። ደህና ሁኑ። ባይ ባይ።